አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ዳህና ናችሁ ወይ? አልሐምዱሊላህ እኔ በጣም ዳህና ነኝ። እናንተ እንዴት ናችሁ? ጤንነት አፍያ፣ ሁሉ ሰላም ከኔ ጋር ሁሉ ሰላም ነው። ዛሬ የማሳያችሁ አስቤዛ፣ አልባሳት አልባሳት ብዙ አለ። እዚህ ጋር እንደምታዩት ትንሽ እቃ አለ ማለት ነው። ቡና 15 ኪሎ፣ ሱካር 15 ኪሎ፣ ገብስ የሾርባ አምስት ኪሎ አገር ውስጥ ሩዝ አምስት ኪሎ እጣን አምስት ከሀምሳ አንድ ኪሎ አስራ አምስት ኪሎ ድፍ ምስርና ሁለት ጀሪካን ዘይት ሶስት ካርቶን ቴምር ሶስት ሀያ አምስት ሀያ አምስት ኪሎ ዱቄትና አምስት ኪሎ ዱቄት እንዲሁም ኦመር ዘይት እነዚህ አስቤዛዋቸው ናቸው። አጠቃላይ አንድ መቶ አንድ ሺ ዘጠና አራት ብር የፈጀ ማሳያችሁ ከወደዳችሁ ላይክ እና ሰብስክራይብ ሼር እያረጋችሁ እያበረታታችሁኝ፣ እንሻአላ በመጀመሪያ እዚህ ጋር እንደምታዩት 15 ኪሎ ድፍን ቆንጆ ቡና አለን ማለት ነው። 15 ሲባዛ በ950 ብር ሂሳብ ነው የተገዛው። በጣም ቆንጆ ቡና ነው። ማሻአላህ ተባረክ ረህማን ተወዱታላችሁ። 15 ኪሎ ማለት ነው። 15 ኪሎ ስኳር ደግሞ በ150 ብር ሂሳብ ነው 15 ኪሎ እንዲሁም ደግሞ ዲቫ ደርዘን አለ በ55 ብር ሂሳብ 630 ብር አለ። 550 ብር ደግሞ አድሩስ አለ የዚህ ዋጋ 550 ብር ነው። እዚ ጋር ደግሞ ኪሎ በመቶ አስር ብር ሂሳብ አምስት ኪሎ ሩዝ አለ። ይሄ ሩዝ ማለት ነው ለሾርባ ነው የሚሆነው ተቀላቅሎ። እንዲሁም ደግሞ ገብስ አለ በሁለት መቶ ብር ሂሳብ በጣም ቆንጆ አፏን የተከካው ነው። ሁለት መቶ ብር ይሄንን በ160 ብር ሂሳብ ገዝቼላታለሁ ማለት ነው። ስንት ኪሎ መሰላችሁ? አምስት ኪሎ ድፍን ምስር፣ በጣም የሚያምር መሻላ የሆነ ድፍን ምስር። ደግሞ ስንት አለ? 15 ኪሎ አለ። ዋጋው ደግሞ በ250 ብር ሂሳብ ነው። 15 ሲባዛ 250 ብር ብለን እንሰራለን ማለት ነው። ሶስት ካርቶን ቴምር አለ በ1050 ብር ሂሳብ፣ ሶስት ካርቶን ቴምር በአንድ ሺህ ሀምሳ ብር ሂሳብ ማለት ነው። ስድስት ሺ አንድ መቶ ሀምሳ ብር ይመጣል ማለት ነው። ከዛ ሁለት ጀሪካን ዘይት አለ። ያው የሚረጋ ዘይት በጣም ውድ እንደሆነ እንደጨመረ ብዙ ጊዜ ነግረናችኋል። ኦመር ግን ቀንሷል። አሁን ማለት ነው ማለት ሺ ስድስት መቶ ብር ሆኗል ኦመር አምስት ሊትሩ። ይሄ ግን የአምስት ሊትሩም ጠፍቷል። ይሄ ራሱ ውድ ነው ማለት ነው። ሁለት ጀሪካን ዘይት ነው። ዋጋው ደግሞ 5800 ብር ሂሳብ ነው ማለት ነው። ሁለት ጀሪካን ዘይት አላት። ሶስት ደግሞ 2525 ኪሎ ዱቄት አላት። ሶስት 2525 ኪሎ ዱቄት ደግሞ በ2350 ብር ሂሳብ ነው። አንድ አምስት ኪሎ አለ 475 ብር ሂሳብ አምስት ኪሎ ማለት ነው። ዘይት ዑመር አለ 1600 ብር። እንግዲች እነዚህን የመሰሉ አስቤዛዎች አሏት። ከወደዳችሁት ላይክ እና ሰብስክሪፕሽን እያረጋችሁ አበረታቱን። ማሻላ ተባረክ ረህማን ቡና በጣም ለእናቶች ተፈላጊ ነገር ነው። ቡና ብዙ ነው መሻላ 15 ኪሎ ቀላል አይደለም። ሱካሩም እንደዛ ሁሉም ወሳኝ ወሳኝ የሚባሉ ናቸው። ግን ብዙ ብር የያዘ ነው ማለት ነው። እንግዲህ መቶ ሺ ዘጠና አራት ብር የፈጀ ነው አስቤዛውም አልባሳቱም ማለት ነው። እና አርባ ስድስት ቁጥር ብረድስት አለን። አርባ ስድስት ቁጥር ብረድስት በወፍራሙ በጣም ወፍራም ማለት ነው። ይሄ ዋጋው ደግሞ አስራ ስድስት ሺ ብር ነው። ጭልፋ ሺ ሁለት መቶ ብር፣ ጭልፋ ትልቁ ጭልፋ ነው ከዛ ፔርሞስ አለን 300 ብር። ስቶቭ አለን የዚህ ስቶቭ 3000 ብር ነው ማለት ነው። መሻላ እንደምትወዱ ተስፋ አደረጋለሁ። መያዣ 200 ብር አሰርቼላታለሁ። ፔርሞሷን ልክፈትና ላሳያችሁ። በጣም ቆንጅዬ የሆነች በነገራች ላይ ብረት ድስቱን በጣም ታመሰግኑኝ አላችሁ። 46 ስሱን አትግዙ፣ ወፍራሙ ማለት ነው። በጣም ጠቃሚ እቃ ነው። አንደኛ ገጠር ቦታ ነው ሊጣድ የሚችለው። ከታች መቆጣጠር አለበት። ሲቀጥል ደግሞ ብረት ድስት ዝም ብሎ አይጣድም ከታች የሚደረጋል እቃው እንዳይጎዳባቸው ማለት ነው። እነሱ የሚሄድላቸው ሰዎች ብርጦች ናቸው ያረጉታል ማለት ነው። እዚህ ጋር ደግሞ አንድ ሌትር ፔርሙስ አለች። ዋጋዋ ይባት መሻላ፣ እንዴት አባቷ እንደምታምር ከለሯ መሻላ፣ ሁሉ ነገሯ መሻላ የሆነ ነው። ዋጋዋ ደግሞ ሺ ሶስት መቶ ብር አንድ ሌትር ብቻ ናት። በጣም ታምራለች መሻላ፣ ተባረክ ረህማን። ይሄንን ይመስላል። ከዛ በመቀጠል ወደ አልባሳታችን ስንመጣ በጣም ብዙ ነው ያለው አልባሳት፣ ተወዱታላችሁ። እዚህ ጋር አንድ ይሄን ከለር ሽፎን አደረግኩኝ በጣም የሚያምር ማሻላህ ተባረክ ረህማን። የሆነ ዶቃ ከለር ሽፎን በቢጫ ሻርፕም እንዲሁም ደግሞ በጥቁር ሻርፕ መለበስ የሚችል በጣም የሚያምር ነው። እኔ ጥቁር ነው ያደረግኩለት። ዋጋ በስምንት መቶ ብር ሂሳብ ይሄንን ነው ያደረግኩት። ብላክ ከለር በጣም ነው የሚያምረው ማሻላ። እንደዚህን ይሆናል ብዬ ያሰብኩት ቢጫ ስናረገው ለዛኛው ቢጫ ሻርፕ ስለሆነ ያደረግኩት እንትን ይላል ማለት ነው ከዛ ውጭ ደግሞ በዚህ ከለር የነዚህ ሻርፖች የሉም ማለት ነው እና ለማንኛውም ይሄ ዋጋው ማን ነው 800 ብር ነው ይሄ ደግሞ 2800 መቶ ብር ነው ማለት ነው ሁለት ሽፎኖች ናቸው በጣም የሚያማምሩ ሽፎኖች በነገራችን ላይ አንዱ ይሄ ነው አያምርም ማሻላ ተባረክ ረህማን እዩት እንዴት አባቱ እንደሚያምር ያው በአንድ እጅ ስለምቀርጽ በደንብ እንትን ላይ እላችሁ ይችላል ይሄ አንደኛ የሆነ ሽፎን ነው ዋጋው 2800 ብር ነው ማለት ነው ሻርፕ ያደረኩት ደግሞ ይሄን ሻርፕ ነው ምክንያቱም የሚሆነው ይሄና ይሄ እንደዚህ ስለሆነ ማለት ነው። ከዛ ሁለት ሺቴዎች አሉ እዚህ ጋር የብር ሀብል አላሳያቸዋለሁ። ለልጇ የሚሆን ገዝቻለሁኝ። ሽቴዎቹ 630 ብር ከነ ማሰፊያቸው ሲሆኑ እዚህ ጋር ደግሞ ማነው ማን ነው? 330 ብር ደግሞ ሻርፕ ነው። እነዚህ ሻርፖች በነገራችን ላይ በጣም ቆንጅዬና ቀልጠፍ ያሉ ሻርፖች ናቸው። በጣም ተወዷቸዋላቸው። የዚህ ዋጋ 630 ማን ነው? 330 ብር ነው። 630 ብር ደግሞ የሽቲው ዋጋ ከነማሰፊያው ማለት ነው። እዚህም እንደዚሁ በተመሳሳይ አለ። ይሄ ሻርፕ ነው። ሻርፑ ዋጋው 330 ብር ነው። ሽቲው ደግሞ ከነማሰፊያው በጣም የሚያምር ቆንጅዬ የሆነ ሽቲ ነው። ወላሂ አዚምን በጣም ከመነግራችሁ በላይ ማሻአላ የሆነ ነው። ዋጋው 630 ከነማሰፊያው ነው ማለት ነው። እዚህ ጋር እቺን የብር ሀብል ላሳያችሁ። መጀመሪያ እቃውን ያዘዘችኝ ህቴ ስሟን ሴቭ ሳደርግ እሙ ኸይርዬ ይላል እና የሰባት ዓመት ሴት ልጅ አለች ብላኛለች። እና ይችን ሁሩፍ እሷ ዝም ብላ የብር ሀብል ና ያለችኝ ሁሩፋን ኬ አድርጌ ያረኩላት ማለት ነው። አታምርም? ማሻላ ተባረክ ረህማን። የዚህ ዋጋ እስከ ጆሮ ጌጧ ይቺ አምስት መቶ ብር ናት። አጠቃላይ ይህ ዋጋው ሺ ስምንት መቶ ብር ነው ማለት ነው። የጆሮ ጌጧ ይቺ ናት፣ ይባት ይቺ የጆሮ ጌጥ ናት። እንደዚህ ሁኖ ሺ ስምንት መቶ ብር ነው የገዛሁት ማለት ነው። ከዛ በመቀጠል ምናን ለመሰላችሁ ጃኬት አለን። ጃኬት በጣም የሚያምርና ፋሽን የሆነ ጃኬት ነው። ሁላችሁም እንደምትወዱት ተስፋ አደርጋለሁኝ። እዩት፣ ማሻላ ያምርም፣ በጣም ከመነግራችሁ በላይ ያምራል። ዋጋው ሁለት ሺ ብር ነው ማለት ነው። በጣም አሪፍ ማሻላ የሆነ ማለት ነው። ከዛ በመቀጠል ለአምስት ወንድሞች የሚሆን ሸሚዝ ብላኛለች። በጣም ጥራታቸውን የጠበቁ ማሻላ የሆኑ ሸሚዞች አሉ። እስከ መጨረሻው ተከታተሉኝ ማለት ነው። እነዚህ ዋጋቸው 650 ብር ሂሳብ ነው። በጣም መዘነጫ ኢትዮጵያ ውስጥ አንደኛ የሚባሉ ሸሚዞች ናቸው። እኛ ያው ብዛት ከም ስለምንገዛቸው ነው እንጂ እቺ ሸሚዝ 1000 ብር የምትሸጥበት ሞል ውስጥ አለ ማለት ነውና ዋጋው ይሄን 650 ነው የዚህ ዋጋ ማለት ነው። ይሄም 650 ብር ነው። አዩት። እነዚህ ስኩዌሮች ይለያሉ ጨርቅነታቸው። እኔ ስለማ እንደዚህ አድርጌ ስለምናያቸው እኛ ነን የምናውቃቸው። እነዚህ 650 650 ናቸው። ይሄም 650 ነው። አዩት። ማሻላ ተባረክ ረህመን፣ በጣም ጽዳቱን የጠበቀ ቆንጅ የሆኑ ሸሚዞች ጽድት ያሉ እነዚህ ስድስት ከሃምሳ ስድስት ከሃምሳ ናቸው። ይህም እንደዚያው ስድስት ከሃምሳ ይህም ስድስት ከሃምሳ አሪፍ አሪፍ ቲሸርቶች አሉ ማለት ነው። ከዛ በመቀጠል ለአባት የሚሆን የጨርቅ ሱሪ እና ሸሚዝ አለ እዩት፣ አያምርም? መሻላ በጣም ነው የሚያምረው ከምነግራችሁ በላይ የዚህ ዋጋ አምስት መቶ ብር ነው። የጨርቅ ሱሪ ደግሞ ሶስት ማለት ነው ከዛ ኮፍያ ብላኛለች ለፋዘር የሚሆን የዚህ ዋጋ 250 ብር ነው ማለት ነው። 250 ብር ከዛ ሁለት ሽርጦች አሉ ሁለት ሽርጥ የሚያማምሩ ሽርጦች ናቸው ማሻላ። የነዚህ ዋጋ ደግሞ በ800 ብር ሂሳብ ሁለት ገዝችላት አለሁ ማለት ነው። ከዛ ሌላ ምን አለ መሰላችሁ? እዚ ጋ ደግሞ ጥምጣም ብላኛለች። እነዚህ ጥምጣሞች አራት ሀባ ጥምጣም አዛኛለች። እነዚህ አራት ከ50 አራካ 50 ነው የገዛኋቸው። በጣም የሚያማምሩ ጽድት ያሉ ጥምጣሞች ናቸው ማሻላ ተወዷቸዋላችሁ። በአራካ 50 ሒሳብ 1800 ብር ናቸው ማለት ነው። ከዛ ሱፍ አለ ሱፍ አሳያቸዋለሁ እዛ ጋር። ከዚህ በመጀመሪያ ለሰባት ዓመት ሴት ልጇ ሽት አሰሪ ይብላኛለች። እነዚህን ማሰፊያ 30 ብር። ከዛ አጠቃላይ ለሶስቱ ለዚህ 180 ብር ነው የከፈልኩት። አንዷ እጅጌ ሙሉ ናት። ብቻ ሺቲው ሺ 500 ብር ነው የተገዛው ሺቲ ብቻ ማለት ነው። አያችሁ አንዴት እንደሚያማምሩ መሻላ ተባረክ ረህማን። በጣም ከምነግራችሁ በላይ ያማምራሉ። ዋጋው አንድ ላንድ ሰው የሚሆን ሺቲ የሚሰራው ስንት ነው? የሚገዛው ስንት ነው? 630 ብር ነው። ይሄንን ግን የገዛላት በ500 ብር ሂሳብ ነው ማለት ነው። ከነ ማሰፊያው መሻላ የሆነ ቆንጂ የሆነ ሙሉ እጅጌ ሙሉ አንዱን አደረግኩላት ማለት ነው። አታምር መሻላ ወአይን የሚባለው ጨርቅ ነው ማለት ነው። ሁለቱ ደግሞ እጅጌ ጉርድ ናቸው ማለት ቢጃማ ስፍ ነው የተሰሩት። እዩት እንደዚህ ማለት ነው። ሰባት አመት ሴት ልጅ ናት። እንደዚህ ማሻላ ተደርጎ ተሰርቶላታል። እዚህም ጋር በዚህ ከለር አለ። ሁሉም የሚያማምር ቆንጆ የሆነ ጨርቅ ነው ማለት ነው። ከዛ ለአባቷ የሚሆን ሱፍ አሰርችላት አለሁኝ። ጣቃውን ገዝቼ በትእዛዝ ነው የተሰራላት። ሸሚዝ ይሄን አደረግኩላቸው ከሱፍ ጋር የሚለበስ ማለት ልሙጥ። የዚህ ዋጋ 600 ብር ነው። ኳሊቲ የሆነ ጨርቅ ነው። ማሻአላ ይሄንን 600 ብር ገዛሁላችሁ። ሱፉን ላሳያችሁ ማለት ነው። ይሄ በትዕዛዝ ነው የተሰራው። ያ ጊዜው ውስጥ የተሰራ ሱፍ ነው። ላሳያችሁ ማለት ነው። ኢንሻአላ እዚህ ጋር እንደምታዩት ይሄ ሱፍ አለ፣ እንደነገርኳችሁ ሸሚዝ አለ። ሸሚዙ አያችሁ፣ እቺ ስላለች እንደዚህ ያላብሳል ማለት ነው። 600 ብር ነው ይሄ ሱፉ። 3 ሜትር ተኩል ሁለት አለመሰላችሁ መቶ ብር አለው ማለት ነው። 1900 ብር ማሰፊ ያለው ማለት ነው። ሱሪ እንደገና ደግሞ ሰደርያና ኮት ነው ማለት ነው። እንዴት እንደሚያምር ስራውን እንግዲህ ለአራተኛ ጊዜ እያሰራሁ ነው። ማሻላ ተባረከተማ። በጣም የሚያምር ቆንጆ ተደርጎ የተሰራ ሱፍ ነው። 3 ሜትር ተኩሉ በሙሉ ነው የተሰራው ማለት ነው። እንደዚህ ማሰራት ለምትፈልጉ የአባቶቻችሁን ሳይዝ ካወቃችሁት ንገሩን ፏ አስደርገን እናሰራላቸውዋለን አማ ግን ሱፍ ገዝታችሁ ብትሰጧቸው እነሱ አያሰፉትም። ለምን ዋጋው በጣም ውድ ስለሆነ ሌላ ልብስ ብንገዛበት ይሻላል ብለው ነው የሚያስቡት ማለት ነው። እና እንደዚህ መሻላ የሆነ ሱፍ፣ ይሄ ሱሪው ነው። ከዛ ምን አለ ሰደርያ አለ። እዩት በጣም የሚያምር አሰራር ነው። ሀቂቃ ደንበኞች አሪፍ አድርገው ነው የሰሩት። ይሄን ይመስላል ማለት ነው። እዩት ይሄ ሰደርያ ነው ማለት ነው። እዚህ ጋ እንደምታዩት የራሱ ማሰር ያለው ምናምን፣ ብቻ ዘናጭ የሆነ ሱፍ ነው ማለት ነው። ይሄ ሰደርያ ሲሆን ይሄ ደግሞ ጃኬት ነው። እዩት እንዴት እንደሚያምር! ማሻአላ ተባረክ ረህማን። ይሄ ጃኬቱ ነው ማለት ነው። እዩት እንዴት እንደሚያምር! ይሄንን ማሰፊያ 900 ብር እቃው ደግሞ 3 ሜትር ተኩል ነው ሲገዛ 2275 ብር ነው ማለት ነው። እንግዲህ ለዛሬ ያስኩላችሁ ይሄን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ በማድረግ እያበረታታችሁ ኢንሻአላ ሰላማችሁ ይብዛ። ሰላም አለይኩም